አላህዬ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና፣ ይሳካልኛል። አዎ የተደገፍኩት በማይከስሙ ኃይልህ ነውና፣ በምትሸልመኝ ስጦታህ ቅንጣት አልጠራጠርም። ከነጉድለቴ እየወደድክኝ እንዴት ብቻዬን ትተውኛለህ? ያለህ ብዬ ልጠርጥር? ያንን ጨለማ ለማሳለፍህ ልቤ በሻተው ደካማ ምኙት አልደርስም ብዬ እንዴት እሰቃለሁ? ልቤን የሞላውን ፍቅር ትችኝ እንዴት በርካሽ ወረት ከፍቅርህ ታዛው ወዴት ሸሻለሁ? ታውቀኛል። ምንም ልጣ ምንም ላግኝ ከሄድኩበት ይጪ አመሻሽን፣ ግን ወደ አንተ መለሳለሁ። ይህን የነጌታ አብዝቼው እወድሃለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ ሰላም ነኝ። ከናንተ ጋር እንዴት ናችሁ? ዛሬ ማሻን እየዞርናት ነው ማለት ነው። እስቲ ላይክ ሰብስክራይብ እያረጋችሁ አበረታቱን እና እንዙር አብረን ማለት ነው እና እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላ ደህና ናት። እኛ የሁፋ ሻሻ ብለናል እንግዲህ የጎበኘናት ነው እና <silence> ውዶች ሁላችሁ እየዞርን እየሄድን ነው። ማዶ እየተሻገርን ነው። እስቲ ወጥ ማለት ነው ማዶ ሆስፒታሉ ምናምን ምናምን፣ ደስ ይላል። በጣም ነው ሀገራችን እያማረ እየሰፋ ከተማው እየሰፋ ምናምን ሄዱ እና በጣም ደስ ይላል እና ሁላችሁም በላይክ እና በሰብስክራይብ አበረታቱን። አዳዲስ ነገሮች እንሻላ ይዘን ብቅ እንላለን። ድምፁ ደግሞ እንትን ያልኩት ያው እንትን ስለማይል ጫጫታ ስላለው በዛ ላይ ደግሞ እንትን ንፋስ አለ በዛ ነው። እና ሁላችሁም በላይክ እና በሰብስክራይብ አበረታቱን። በአዲስ መልኩ ደግሞ ብቅ እንላለን ማለት ነው። ያለ እድሜያቸው ማለት የሰባበራቸውን ሁሉ አላህ ስብሓነ ወተዓላ ጭንቀታቸውን የገላግላቸው። ላ ብዙ ናቸው። ላ የሰው ልጅ ሆኖ ማይጨነቅ ነው። ጭንቀት ደግሞ ማለት ነው የተለያየ ነው። አንዳንዱ ስብሓነ ወተዓላ ጭንቀቱም ከልክ በላይ ሆኖበት እና ይሄ ሁላችሁ ማለት ነው። አሁን እየሻገርን ነው ወደ ማዶ። በጣም ያምሯል በጣም ደስ ይላል። እንጃ ብቻ ሀገራችን ይማርካል። ዝናቡ አሁን ትንሽ አቁሟል። ዝናቡ ባለፈው ጥሩ ነበር። ሀገራችን አረንጓዴ በአረንጓዴ ሆናለች ማለት ነው። እና ሁላችሁም ያው እንግዲህ እያያችሁ ደግሞ ምን ማየት የምትፈልጉትን ነገር ካለ በኮሜንት አሳውቁን ማለት ነው አዳዲስ ነገሮች ደግሞ ይዘን ብቅ እንላለን። እና ሁላችሁም የሚዲያም ቀመሞች በሙሉ አላህ ሱብሓነሁ ወተዓላ ለሀገራችሁ ያብቃችሁ እያልን ዱአ አረግን ነው። ኢንሻአላህ ትመጣላችሁ ኢንሻአላህ ማለት ነው። እና ይሄ ሁላችሁ እንግዲህ አዳዲስ ቤት ይሄ ሁሉ የሚዲያም ቀመም ነው ሆኖ እርግጠኝነት ግጠኝነት ማለት ነው። ሳፍራዋል ሳፍራዋል በጣም ነው የሚያምረው። ማሻአላህ ተባረከ ረሀማን ማሻ በቃ በወዲያ በወዲህ እንደውብት እንትኑ የወጣው ቤት ስራ ቤት ስራ ቤት ስራ ብስሚላ በጣም ነው የሚያስፈራ። ውላችኋለሁ። ለማንኛውም ያው እንግዲህ እየጎበኛችሁ እስኪ እንግዲህ የምታስታውሱን ካለ ደግሞ አስታውሱ ማለት ነው። እና ዜድ ጋ ደግሞ ማለት ነው ዜድ፣ እሷ ደግሞ ያው እየተንጫጫ ምናምኑ ምናምኑ እንትን ስላለ ሳይለንት አድርገን ነው ማለት ነው። ድምጼ ብቻ የለቀኩላችሁ ያው እንግዲህ ማዶ እየተሻገርን ነው ሆስፒታሉ አለፍ ብለን ማለት ነው። እና ብቻ እኔ እንጃ ምን ድበላችሁ። ነጻነት ስታገኙ በቃ መፈንጠዣችሁ ነው የሚጠፋችሁ ማለት ነው። ነጻነት የሚባለውን ነገር ስናገኝ በቃ የት እንሂድ ነው የምንለው ማለት ነው። እና በጣም ደስ ይላል፣ በጣም ያምራል። በቃ በዛ ስትሄዱ በዛ የሚያምራል፣ በዛ ስትሄዱ በዛ የሚያምራል። ብቻ ያው የእግር ታክሲ ሆኖ ነው እንጂ ሁሉም ነገር ሰላም፣ ሁሉም ነገር የሚያምር ሀገራችን ሰላም ነው። ምንም ምንም የሚል ነገር የለውም ማለት ነው። ያው እንግዲህ አልሐምዱሊላህ ሀገሩ ሰላም ነው። እስኪዋቸው እየተጓተትን ማለት ነው። ተጓተን ተጓተን ወዲያ ማዶ ተሻገርን። በቃ አየን ጎበኘን። እና ዜድ ፋሚሊ ደግሞ እንግዲህ ይኸውላችሁ በቃ ፏ ብላለች እሷ ደግሞ ነዋሪም አትመስልም ማለት ነው። ግን እሷ ቆይታ ላይ ከመጣች ግን ነዋሪ አትመስልም። በቃ አላደለም አዲስ የመጣሽ ነው የምመስለው እኔ ነኝ። እንዲሁም የቆየሁ የምመስለው ማለት ነው። እና ሁላችሁም በላይክ እና በሰብስክራይብ አበረታቱን። ያው አዲስ ነገር ይሻላ ይዘንላችሁ ብቅ ብለን ዘና ፈታ እናደርጋችኋለን። የፈለጋችሁትን ነገር ደግሞ ዘዙን እቃ ብትሉ በቃ የፈለጋችሁትን ማለት ነው ማዘዝ ይችላላችሁ፣ እና ሁሉንም እናደርሳለን። እና ቆርቆሮና ቢስማር ተወደዋል። ሌላው ሌላው ዴና ነው ግን ቆርቆሮና ቢስማር ቤት በምትሰሩት ሰዎች ቆርቆሮና ሚስማር ያው ጨምሯል። እንግዲህ ምንም ማድረግ አንችልም። ያው ከአምስት ከሀምሳ ስምንት መቶ ደርሷል። ያው እንግዲህ እስኪ ማለት ነው ውሃ እየተቀዳ በጀሪካ ውሃ የለችም። በቃ እንደዚህ እየዞርን እየዞርን ብታው አየሩ በጣም ይጣፍጣል። እንደዛ ሙቀት የለ ምናምን አናቢስሚላህ ሀገራችን አንዳንድ ጊዜ ያርገ እንደ ሁልጊዜም ሀገር የሌኖር ነው የምትሉት ማለት ነው ላጓጓችሁ እና ለማንኛውም ማለት ነው ዘና ፈታ እያለ ነው እኛ። እናንተም ለሀገራችሁ ብቅ አላህ ያደርጋችሁ፣ ብቅ ብላችሁ ደግሞ ዘና ፈታ የምትሉበትን ሰዓት አላህ ያቅርብላችሁ። እኛ በቃ ተውት ተውት፣ አሁን ብዙ ነገሮችን ደግሞ እየቀረጽን ብቅ እናደርግላችኋለን ማለት ነው። ተዝናኑ እናንተም አችሁ የና ይሄ ሁላችሁ እየሄድን እየሄድን እየሄድን ያልቃል። ምንም እኮ አያልቅም። በእግር ሆኖ ነው እንጂ ቢስሚላህ። እኔ እንጃ፣ ያው የራሳችሁ በቃ በራሳችሁ ሞራል የምትሄዱት የራሳችሁን በቃ አለ አይደለ፣ በራሳችሁ የምትሄዱት ነገር ሲሆን በቃ ይደክማችሁ፣ ብሰሩት ምንም አይላችሁ በቃ። እኔ እንጃ የነሱን እኮ እንዴት እንዴ፣ በዲ ቃራሱ ስትጠራ መዲያማ ስትጣራ በቃ ዲብር ነው የሚለን ማለት ነውና ብቻ እኔ እንጃ ገንዘብ ይሰጠን አይመስለንም። እዛ ሁነን እነሱን ስንታዘዝ ማለት ነው። ግን እዚህ ያው የቤታችን ስራው ምኑ ምኑ ምኑ ተውት። ግን በራሳችሁ መንገድ ነው የምትሄዱት አጠቃላይ ማለት ነው እና እሱ እሱ በጣም ያስደስታል። እና ወደ አማዶ ደግሞ በቃ በባስ ምናምን ይመላለሳል። ይሄ ደግሞ ሆስፒታል ነው። እስኪ ተመልከቱ። ክሊኒክ እንትን በቃ የሌለ የለም የሌለ የለም በቃ እናንተ ብቻ ለመጎበኘት እንዲሁ በቃ ሁሉ ነገር እንጃ ሀገራችን የሚያስደስት ነገር ነው ማለት ነው። ወላሂ በጣም ያስደስታል። ና ለማንኛውም አላህ ያሳካላችሁ፣ አላህ ሳክቶላችሁ፣ ሀገራችሁን አላህ ያብቃችሁ። ቪዲዮ ያው ብዝት ብሏል፣ ያው ሀገሩን እንቀርጻለን ብለን ነው ግን በስቶባችኋል። አና ውድና የተከበራችሁ የቤቱ ተከታታዮች ላይክና ሰብስክራይብ አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ያው እንግዲህ በአዲስ መልኩ ደግሞ ብቅ እንላለን ማለት ነው።